ዮኒ ሰላም ላንተ። ዮኒ እንዴት ነህ? ሰላም ይብዛ። እንዴት ናችሁ ወገኖች? ሁላችሁንም ሰላም ብያለሁ። ተባረክ። እንዴት ነህ ዮኒ? አለ ስሜታዊ አድርገውን ነበር ትላንትና። በጣም በጣም፣ ፓስተር ቆለጦ ተብዬላለሁ። ስምንት ወር ሙሉ አንድ ሰው እኔ አላልኩም፣ እኔ ፓስተር ነኝ ብያለሁ። ኤርሚሻ እስከምታውቀው? ኧረ በፍፁም በፍፁም። እያውቃለሁ እንደ አይነት ነው ስለማላቅ እኔ ስለማላቅ ምን አድርጉ ብያለው? እኔ ጋር ሲመጡ እራሱ እናንተ ጋር ሰዎች ምልቀው በጣም ስለዚህ፣ ለምንድነው ፓስተርነት ማሰደቢያ ማላገጫ የሚሆነው? ስ አንተ በፈለግከው ሂድና፣ ትላንትና በጣም ቃሉ ስህተት የሆነ ተናግሬያለሁ። ከዛ በፊት ግን ለስምንት ወር ያህል ይኸው ከኤፕሪል ጀምሮ መቁጠር ትችላላችሁ። ስምንት ወር መልካም ነገሮቼን ሳይፖስቱ አንዳንዶቹ ነው የምለው፣ ሁሉም እያልኩ አይደለም። ውድቀቴን ለመፖሰት የሮጡት ሰዎች ቢል ላይ ሳሉብኝ ምን የምንፈልገው ነው? አንተስ፣ መጀመሪያ አንተን አስተያየት ልስማ እና ወደ ሌላው ይሄዳለሁ። ተባረክ፣ ያንተን ልስማ። ወይ አንተ ሚውት አደረግኩ ራሴን ሚውት አደረጋለሁ ብዬ ይቅርታ፣ ችግር የለውም። ሶሪ። ትልቁ ላይሆን ሁ ያማልካት ትንሽ ቆይቼ ነው ካፍታ እንደ ትልቁ ላይ ኦኬ ቴንክ ዩ ሁላችሁንም ሰላም ብያለሁ። እኔ ጋር እንግዲህ እንደምታውቀው ጠዋት ነው አምሽቼ ነው የተኛሁትኝ። አይ ቲንክ በእኔ ትናንትና ማለት ነው መሰለኝ። አዎ ትናንት ማለት ነው ላይቭ ገብተህ ነበር መሰለኝና ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁ እና ወዲያው ሰማሁትኝና ለ ከወንድሞች ጋር አብረን እናየ ነው፣ እኔና ቢኒያ እና ዳጌዬ ማለት ነው። ሰማኑና ነው። እና ያው በያው ጌታ ፊት ምነግር ማለት ነው። አይ የኔን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ስም እንደው ማድረግ ያለብን እንደውለታለን በውስጥ የሆንጌን ብለን ው የአብርሃም አምላክ ምስክር ነው። አውቃለው ባትለኝ፣ ኤርምሻ ቀድም እኮ ተናገርኩ። የሚገርምህ ይቅርታ ስላቋረጥኩ አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ። ቃል በቃል አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ፣ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ቀጥል ተባረክ። ለዚህ ዳግዬ እና ቢኒያ ሳውዝ አፍሪካ አብረን በውስጥ እያወራን ነበር እየተነጋገርን በሌላ ጉዳይ ላይ አንዳንድ የምንሰራቸው በዚሁ አገልግሎት አቅጣጫ ላይ መልካምን ምክር ስለምንመካከር መልካሙን ደግሞ ስለሆኑ አብረን ሰማንና፣ ዮኒን በቃ የሆነ ሰዎች አበሳ ይተውታል እና የተናገርከውን እኔ ሰምቸዋል። እዛ ላይ ምንም ንግግሩ ትክክል እንኳን ባይሆን ዮኒ ይሄንን አምኖበት ነው ወይ ተናግረው ብሎ እርስ በእርሳችን ስናወራ፣ ኖ ኖ ኖ፣ በፍጹም በፍጹም እንደዚህ ሊያደርገው አይችልም ዳግም። እንደዛ ነው ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገስ ሲነጋ እንደውላለን ብሎ አሁን እኔ ጋር ስድስት ሰዓት ከአርባ ስምንት ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለ ልናወራህ ነበርና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይደ ነው፣ ዮኒዬ፣ በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ፣ የተናገርከው ነገር ትክክል እንኳን ባይሆንም ግን ያንን ይቅርታ የምጠይቀው ስለ ጌታ፣ እናንተ አየህ፣ ያንን ጌታ ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔር ነቱ ደግሞ አየህ፣ አንተ አሁን ይቅርታ እጠይቃለሁ። አዎ፣ ጌታ ነሳ። ጌታ እኮ ነው እንጂ ሰው አያኖረኝ፣ እንደምታውቀው የሚያኖረው ጌታ ነው ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆም ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ ዮኒ። እንኳን አይደለም አሁን ወደ ጌታ መታ አይደለም በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁኝ። እና እንግዲህ ምናልባት ቸኩለው አሁን ከጠራው ግለሰብ ውጭ እሱ አይመለከተኝም የጠራው ግለሰብ እኛን አይመለከትም። ስለ እሱ አይደለም። ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያልክ ምናምን ነገር ብለው ተናግረው ከሆነ በነሱ ምክንያት ልብ ካዘነ ይሁን ይቅርታ። ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም። ከአንተ ውጭ ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረውና ትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባት መልካም አድረግ። እንወድሃለን እኔ ራሱ ሳየው ደንግጭ ያለው ጌታ ምስክሬ ነው የምልህ ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳቸው አይደለም አንዳንዴ ገባ ያን ነገር ላይ ፎከስ ያደርጋችሁት ወዳቸው አደለም።ዳ የነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነቁ እንግዲህ በኔ ባህሪ በኔ አይለኝነት ስምንት ወር መታገስ እኔ በጣም እግዚአብሔር ይወደኛል በእኔ አይለኝነት በእኔ አትንኩኝ ባይነት ስምንቶር ሙሉ በቃ እንደዚህ በቃ ኩስምን ብዬ መዝሙ ፈዝሃል እኮሉ ላይ ይሉኛል ሳነካቸው ፈዝሃል፣ ምን ሆነን ነው ምናምን እያለው ገብቷል። መሬት የወደቀ ሰው አርገው፣ ምላስ የሌለው ሰው አርገው፣ መናገር የማይችል ሰው አርገው አረጎኝና እኔ ስህተት እምደነግጥበት ስህተት ነው የሰራሁት እምደነግጥበት ማ ጌታ ኢየሱስ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤላቡና ንስሐ ግባ ብራ፣ በጌታ ሁን። እውነቴን ነው በጌታ ሁን። የሰው ስህተትን የምትፈልግ ሰው ነህ እኔ ሁን። በወንጌል ኮንኩ በኋላ የትኛውን ወንጌላዊ አታካርግ ያውቃል ስህተቱን መቼ ፈልግ ያውቃለሁ። አልፈልግም። ለምን ክርስቶስ ነው የሚያድ ነው እሱ ይጠይቀው። ክርስቶስ ነው የሚያድ ነው። በወንጌል ሆነን ስንት ወንጌላዊ ኔ ኮንኩ በኋላ አንድ ወንድሜ ተገናኘ። ይቅርታ፣ እናንተን ምድል ልሰጣለሁ። በጣም ይቅርታ። አንድ ወንድሜን አገኘሁት። ማትዬ፣ ተባረክ። ማት የሚባል ወንድም እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርመሃል ከዘጠኝ ወር በፊት ኦርቶዶክሳዊ ነውና ጥያቄ ጠይቆ ነበረ፣ ዘጉበት። ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያይኝ ሲያይኝ ሳይ ሁለት ወር አልፈጀም፣ ሶስት ወር አልፈጀም። ወዲያው ጌታን ተቀበለ። ከዛ በኋላ ትላንት ነው ከትላንት ወዲያ ነው ዲስ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። አንተ የምትለው ኑ በጌታ ያሳርፋችኋል ያልከው ሌሎቹ ሲሉ አልሰማው ያንተን ለውጥ አይቼ ግን ጌታን አለ። ይሄው ጌታን ተቀብሎ አሁን የሚገርም የሚገርም የሚገርማይ እየተማረ አገልጋይ ሊሆን፣ አሁንም እናገራለሁ። የወንጌላውያንን ስህተት ለማውጣት ሮጣችሁ የምትመጡ ማናችሁ? አንዳንድ ሰዎች አላችሁ። እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግ ዲል ያልሆነ ከይቅርታ ይቅርታ፣ ስለ ቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም ደፍሮ እናቱ የወለደው የውስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ ተግባባል። እንደዚህ ፓስተርነት እንዲናቅ እኔ ፓስተር አይደለውም። ፓስተር ካሉ የሆኔ ቆለጦ ማለት ትችላለ። አሁ ጋር ፕራብሉም ማኛ ቆለጦ ይቅርታ፣ ስለ ቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አደለው ወይ ሰይደ ሊሰደቡብኝ አይገባም። በምንም መልጉ ይለፉ ፓስተሮች ናቸው። ስለዚህ የሆነ ማኛው ቆለጦ ማለት ትችላላችሁ። ያው ፈቅጃል። የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው ልብ ልምፈልገውና እኔ በጌታ ፊት ንስ ገብቻ ያለው ጌታ የኔ ሚሊዮን ጊዜ ባጠፋ ጌታ ቅርባ አምላክ አለኝ። የእናንተን አላቀውም። የእኔ አምላክ ማመልከው አምላክ ግን ሚሊየን ጊዜ ባጠፋ ሚሊዮን ጊዜ ይቅር የሚል አምላክ ስላለኝ ለእሱ ንሳ ገበች ያለው ወደፊትም ገባለሁ። እናንተ ቀጥሉ፣ ተባረኩ። ንዩ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይህን የምነግርህ ያው አሁን በዚህ ሰዓት ላይ ሰባት ሰዓት ማለት ነው። እኔ ጋር ሚርና የት ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድን ያስቆጣችሁ ብለህ ባጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔ እና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር በአንዳንድ ሰነፎች በአንዳንድ አላስፈላጊ በሆኑ ሰዎች ማለት ነው እዚህ ሶሻል ሚዲያ ላይ የእኛው ወገን እንኳን ሆነው ማለት ነው እና ወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው፣ ግን በቃ ወገኖች ናቸው እና እንደውም ዳጌ ምናለኝ በዚህ ዘጠኝ በዚህ አስር ዓመት ውስጥ እንዴት ቻልከው የርሜያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ ሶስት ሺህ ሰዎችና ለወንድሞች ልጻቸው አንድ ደቂቃ ተናግሬ በዚህ አስር ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ያለ አይደለም፣ በቤተክርስቲያን ሁሉ አገለግላለሁ እንደናንተ ቤተ ክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም። ከዚው ከቤተ ክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገውም። ቤተ ክርስቲያን አለኝ። ፓስተሮች የቤተ ክርስቲያን መሪዎች አሉ እና በዚህ አስር ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው አብዛኛው እዚህ የማገለግለው። የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግሥቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ ብነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጥሃል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ እነሱ ይንገሯችሁ ከፈለጋችሁ ማለት ነው ኦኬ ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች፣ ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች በማይመለከታቸው መጥተው ይመክረዋል። አንዳንዱ ምን ይላል? ኤርሚ ብሏል። የዛሬ ዘጠኝና ምናምን ነገር ዓመት አካባቢ ወይ ስምንት ዓመት አካባቢ አንድ ሰው ደውሎ አገልጋይ፣ በጣም ትልቅ አገልጋይ፣ ሌላ ስራ ብትፈልጋሻልም ማለት